ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት እጋብዛለሁ። መልካም ቆይታ ቱርካንና እንዲሁም ደግሞ ካርታል የሰርጋቸውን ቀን ቆርጠው ካርታል ያሰፋውን የሙሽራ ልብስ እየለካና እያስተካከለ ቱርካንም እየተመለከተች እንዳማረበት እየነገረችው ነው። በዚህ መሀል ስልክ ይደወላል። የደወለውም ለቱርካን ሶመር ነበረ። ይሁንና ግን ቱርካን የሶመርን ስልክ መሆኑን ካረጋገጠች በኋላ ስልኩን ችላ በማለት ወደ መስተዋቱ ፊት ለፊት ካርታልን እየተመለከተች በጣም ደስ እያላትም በጣም ነው ያማረብህ ካርታል፣ ይህ ልብስ በጣም ይሄድብሃል። ይህን ልብስ ወድጀዋለሁ። በጣም አመሰግናለሁ ቱርካን አላነሳ ስትለው በሌላ በኩል ሶመር ሜሴጅን መጻፍ ይጀምራል። ቱርካን ስልክ ላይ ሜሴጅም ይገባል። በመስታወት ውስጥ ሆኖ የቱርካንን ስሜት መለዋወጥና እንዲሁም ደግሞ ስልኳ ላይ የገባውን ሜሴጅ እያነበበች እንደሆነ ይከታተላል። ሶመር የላከውን ሜሴጅ ቱርካን ማንበብ ትጀምራለች። ቱርካን እኔና አንቺ ማውራት አለብን። በጣም አስፈላጊ ጉዳይ ነው። ከዚህ በተጨማሪ ጊዜ የሚሰጠው ጉዳይ አይደለም። በፍጥነት ማውራት አለብን። እየተናደደችም በድጋሚ ስልኩን ትዘጋዋለች። ካርታልም ይጠይቃታል። ማን ነው እሱ? ሜሴጅ ይላከልሽ ምንድን ነው እሱ? ማንም አይደለም። የኔውድ አታስባት ትጨነቅ። ልብሱን የሚያዘጋጀው ሰው ይጠይቃል። ወይዘሮ ቱርካን ልብስሽን እዛ መቀየር ትችላለሽ። ለመጨረሻ ጊዜ ከዚህ በተጨማሪ መተኮስ አለበት። ምንም ችግር የለም። እሺ። በመጨረሻም ተስፋ የቆረጠው ሰው ምር ስልክ ቢደውልም ሜሴጅ ብሊክ ምንም አይነት ምላሽ ስላላገኘ ን ወዳለችበት ወደ ስራ ቦታዋ ይደርሳል። ፀሐፊዋም እንኳን ደህና መጣህ አቶ ሶመር፣ አቶ ካርታል በእርግጥ የለም አሁን አልገባም። ካርታልም ፈልጌ አይደለም የመጣሁት ቶርካን ማግኘት ፈልጌ ነው ብሎ ተናግሮ ወደ ቢሮ ሊገባ ሲል እሷም የለችም። በጣም ጥሩ ከሌለችም ችግር የለውም እስከምትመለስ ድረስ ቢሮዋ ቁጭ ብዬ እጠብቃታለሁ። ነገር ግን እኮ አቶ ሶመር ቶርካን መቼ እንደምትመለስ እኮ አይታወቅም። ምናልባትም ዛሬ ላገባ ትችላለች ወደ ስራ ቦታዋ። ይቅርታ አድጌልኝና ካላስቸገርኩሽ ቡና ብታመጭልኝ አመሰግናለሁ ብሎ ተናግሮ እየተራመደ ወደ ቢሮዋ ወደ ቱርካን ቢሮ ይሄዳል። ጸሐፊዋም ግራ እየተጋባች በረጅሙ ትተነፍሳለች። በመጨረሻም ሶመር በቱርካን ቢሮ ይደርሳል። በቢሮም እንደገባ አይኑን ጣል ሲያደረግ የልጁን ፎቶ ይመለከታል። በዛም ደስ እያለው ጠረጴዛው ላይ የተቀመጠውን የቱርካንን ምስከርብ እንዳገኘ እስከርቡንም በእጁ ያስ እያደረገ የናፈቀውን የቱርካንን ጠረን ማሽተት ይጀምራል። በሌላ በኩል ግራ የተጋባቸው ሩቺያን የዱንሹን ነገር የዱንሹን ህመም ለማስረዳት ላቶ ሳዲክ ቤቱም ተገኝታ እያወራችው። አቶ ሳዲክ ምንም እንኳን እኔና ባለቤት ናስሪን አፈሩን ገለባ ያርግላትና ብዙ ጊዜ ብንጣላም በመጨረሻ ግን ጓደኛሞች ሆነን ነበረ። ከእሷ ጋር ሆነን በጣም አስከፊ የሚባሉ ጊዜያቶችን ተደጋግፈን አልፈን ነበረ። እነዛ ቀናቶች ከእሷ ጋር አብሬ ጓደኛውኝ ያሳልፍኳቸው እያንዳንዱ ቀናቶች ወደኋላ መለስ ብየሳስባቸው ይናፍቆኛል። አታፍሬም ወይ እንደው ካላልከኝ አቶ ሳዲክ የእሷን ልጅ ልክ እንደ ልጅ የምመለከታቸው ሁሉንም ምናልባትም እንደው ብትፈቅድልኝ እኔ ጋር ብትሆን በእርግጥ እንደዚህ ብሎ መጠየቅ ከባድ ነገር እንደሆነ አውቃለሁ። አቶ ሳዲክ ለዚህ ይቅርታ ጠይቃለሁ። የቱርካራ ክስትም ትናገራለች። በእውነት እጅግ የሚያሳፍር ነገር ነው። የእኛን ሕመምና እንዲሁም ደግሞ የእኛን ችግር ከሌላ በማድረግ እንደ ጥሩ አጋጣሚ በመጠቀም እንደዚህ አይነት ነገር ማለት በጣም አስከፊ ነው። ያሳፍራል። በእውነት ሳዲክም ይናገራል። ነዛት እባክሽ ተረጋጊ። ሩችያን እየመጣሽበትን ጉዳይ በቀጥታ ተናገሪ ማለት የምትፈልጊውን ነገር ንገሪ። ይሁላችሁ፣ እመኑኝ ይህንን ነገር መናገር በእውነት ለኔም ቢሆን በጣም የሚያስጨንቅና ከባድ ነገር ነው። ነገር ግን ማወቅ አለባችሁ። በቃ እውነታውን ማወቅ አለባችሁ። ስለ ዶንሽ ነው እያወራ ያለሁት። በቃ እውነቱን ማወቅ አለባችሁ። ዶንሽ ታማለች እያልኩ ነው። በቃ የዚህን ጊዜ ሁሉም ይደነግጣሉ። ሳዲክ የሚይዝ የሚጨብጠውን ያጣል። ምን ማለት ፈልገች ነው? አልገባኝም። ታማለች ማለት ምን ማለት ነው? አክስቷም ትጠይቃለች። ምንድን ነው እሱ ያመማት ምንድን ነው የሆነችው? እንግዲህ፣ በሕክምና እንደተረጋገጠው ከልጅነቷ ጀምሮ ልክ የሆነ ህመም ነበረባት። ማለት ልክ እንደ እኔ እናት ነበር የታመመችው። እንደዛ አይነት በሽታ ነው። ሳዲክ የሚናገረውን ነገር እያጣ ከንፈሩም ይርበተበታል። የቱርካና ከስትም ስቅስቅ እያለች ታለቅሳለች። አዎ፣ በቃ ይህን ነገር ማወቅ አለባችሁ ዶኖሽ ታማሚ ነች። በመጨረሻም ሳዲቅ እንደምንም ብሎ ከመቀመጫው ላይ ተነስቶ መሮጥ ይጀምራል። እንደ ብደትም ያደርገዋል። እየጮኸም ይናገራል። ዶኖሽ ልጄ፣ ዶኖሽ ልጄ፣ ልጄ። ኧረ ወንድሜ እባክህ ተረጋጋ፣ ወንድሜ ወዲህ ነው ምሮጦ፣ እባክህ ተረጋጋ እያሉ የሚከተሉታል። አቶ ሳዲቅ ኧረ እባክህ ቁም፣ እባክህ አትሮጥ፣ ወዴ ነው የምትሄደው ወንድሜ ባክ ተረጋጋ። በፍጥነት ምሮጡ መኪናው ጋር እንደደረሰ፣ የታለ የታለ? የመኪና ቁልፍ የኔ እናያረኩት፣ እባካችሁ የመኪና ቁልፍ ስጡኝ። ባክ ወንድሜ ወንድሜ፣ ባክ ተረጋጋ፣ ለፈጣሪ ብለ፣ እንደው ለፈጣሪ ብለ ባክ ተረጋጋ። ሩቺያንም እየደነገጠ ትናገራለች። አቶ ሳዲክ፣ እባክ ለፈጣሪ አዳምጠን፣ አዳም ጠን ባክ ተረጋጋ። ልጄን ልጄን ላመጣት ነው፣ በቃ እኔ ጋር መሆን አለባት ልጄ። አቶ ሳዲክ፣ ይሄን ነገር ማድረጋችንም ተረጋጋ ባክ። ሩቺያን ሩቺያን፣ እባክሽን ጣልቃ አትግቢ። ነዛት ነዛት፣ ፍጠኝልኝ ባክሽ የመኪና ቁልፌን የኔ ባክሽ፣ ቶሎ በይ ቶሎ በይ፣ መሄድ አለብኝ ልጄ ጋር ልጄ ታማብኛለች። አቶ ሳዲክ

እኛን እንኳን አስበን እባክህ፣ አዳምጠኛ አንድ ጊዜ ልንገርህ፣ ዶኑሽ። ይህንን ነገር ማንም ሰው እንዲያውቅ አፈልግም፣ እናንተም እንድታውቁ ማንም ሰው እንዲያውቅባት አፈልግም ነበር ህመሟን። አንተ ግን እንደዚህ እብድ ሆነ የምትሄድ ከሆነ በፍጹም ያችን ልጅ የውልህ መልሰን ወደዚህ አካባቢ ማምጣት አንችልም። አይሆንም፣ በዚህ መልኩ አይደለም። ሶመር አለ ከእሷ ጋር ያወራታል፣ በመጨረሻ ማሳምኖ ልጄን ያመጣላል። ነገሮችን አታወሳስበህ እባክህ፣ ለፈጣሪ ብለህ ሳዲቅ። ልጅቷ ትጨነቃለች፣ ለማንም ሰው ሸክም መሆን አፈልግም፣ ትሸሸናለች፣ ትጠፋብናለች። እኔ በፍጹም ይህን ነገር መቀበል አልችልም። በቤት ውስጥ ተቀምጬ ልጄ ታማ፣ በፍጹም አይሆንም። ወንድሙም ድርቅም አርጎ በሩን ይዞ አይሆንም። ወንድሜ በፍጹም አይሆንም። ወደ ቤት አትገባም። ለፈጣሪ ብለህ የመኪና ቁልፉን በፍጹም አልሰጥም። ይኸውልህ እረባከ ተረጋጋ። እናት ሩቺያን የተናገረችው ነገር ትክክል ነው። እንደዚህ መሆን የለብህም። ዞር በልኝ፣ ዞር በልኝ ብዬሃለሁ። ልጄ እኮ ነች፣ ልጄ እኮ ነች። ምን እያልክ ነው ያለኸው? ሳዲክ ንገረኝ፣ ምን እያልክ ነው ያለኸው? ለኒስ ልጄ አይደለችም ወይ? ዶኖሽ ልጄ አይደለችም ለኒስ። ነገር ግን መረጋጋት አለብን። ለእሷ የምናስብ ከሆነ በዚህ ሰዓት እንደዚህ አይነት ነገር ማድረግ የለብንም። ተረጋጋም ለፈጣሪ ብለህ በቃ አታስቸግር። ይኸውልህ ያለባትን ህመሟንኛ እንድናውቅ በፍጹም አፈልግም። እሷ አሁን እንደዚህ ሆነ። አንተ የምትሄድ ከሆነ እስከ መጨረሻው ታጣታለህ። በፍጹም አትመጣለህም ወደዚህ እባክህ ተረጋጋ ወንድሜ ተረጋጋ፣ ባክ እያለች ነዛትም ትናገራለች። እንዴት አድርጌ ልረጋጋ፣ ልጅ ከበሽታ ጋር እየተዋጋች እንዴት አድርጌ ነው የምረጋጋው? ንገሩኝ፣ እንዴት ቤት ውስጥ ልቀመጥ? ልጅ ታማብኝ፣ እንዴት ቤት ውስጥ ልቀመጥሽ? ምን አድርግ ነው የምትሉት? ወይኔ ወይኔ፣ ልጅ እናቷ እንኳን የለችም በህይወት። ሁሉም ስቅስቅ እያሉ ያለቅሳሉ። አቶ ሳዲቅ ግራ ቢገባው፣ መጨረሻ ላይም በበረንዳ ይቀመጣል። በሌላ በኩል አያቷ ጋር ሆና ዶኑሽም ደብዳቤ ለሳር ዳር እየጻፈች ነው። አያቷም በሩን ከፍት አርጋ ትመጣለች። ምን እያደረሽ ነው የኔ ልጅ፣ ምን እያረግሽ ነው ምን እየጻፍሽ ነው? በድጋሚ በሩን ዝግት አድርገሽ ብቻሽን ቁጭ ብለሽ። አያቴ ለሳር ዳር ደብዳቤ እየጻፍኩለት ነው። ዶኑሽ ነይ እስኪ አንድ ጊዜ ተከታይ እኔ እያለቻትም፣ ወደ አንደኛው ክፍል ይደርሳሉ። አያቷም ሳጥን ውስጥ ደብቀው የነበረውን በጣም ብዙ ፖስታ ደብዳቤ እያወጣችም ታሳያታለች። ይሄ ውሰጂ፣ ይሄ አንቺ ነው እየተጨነቀችና እየተረበሸች። ዶኖሽ ያየችውን ነገር ማመን እየከበዳት የተላኩትን ደብዳቤዎች በፍጥነት እየቀያየረች ትመለከታለች። አያቷም ግራ እየገባት ትጨነቃለች። ምንድን ነው ቆይ አያቴ፣ ምንድን ነው ይሄ ሁሉ ይኸውልሽ መጀመሪያ ዓመት ላይ ወደዚህ የመጣሽ ጊዜ ወደሚስመጪ በጣም ብዙ ደብዳቤ ነበረ ሳርዳር የጻፈልሽ፣ የላከልሽ በጣም ብዙ ነበረ። እያሌ ስትናገር የስማችሁን ማመን እየከበዳት ዶኑሽም እንቦዋ ቅርር ይላል። በመጨረሻም ስቅስቅ እያለች ዶኑሽ ታረግሳለች፣ እንቦዋም በጎጇ ላይ ይፈሳል። አያቴ እንዴት እንደዚህ አይነት ነገር እኔ ላይ ታረጊያለሽ? እንዴት እንደዚህ ታረጊኛለሽ? ለምንድን ነው እሱ ደብዳቤውን ያላክሽልኝ? ለምንድን ነው ያልሰጠሽኝ? እንዴት ይሄን ሁሉ ዓመት ደብቀሽ ይሄን ሁሉ ደብዳቤ ዝም ትይኛለሽ? እኔ እኮ ተናድጄ ነበር፣ ተበሳጭቼ ነበር። እንዴት አንድ ደብዳቤ እንኳን አይጽፍልኝም ሳርዳር እያልኩ፣ እንዴት አይደውልልኝም እያልኩ፣ እንዴት እንደዚህ ዝም ይለኛል እያልኩ ነበረ። የምልክለትን ደብዳቤ አይመልስልኝም ወይ እያልኩ እየተጨነቅኩ ነበረ። በጣም አዝኘበት ነበር። አንቺ ግን ያደረግሽውን ነገር ተመልከች። እዚህ ቤት ውስጥ በሩን ዝግት አድርጌ ስቅስቅ እያልኩ እያለቀስኩ እንደነበረ በደንብ አድርገሽ ታውቂያለሽ። አንድ ቀን ምሽት እንኳን በሰላም አረፈ የሚቻል አውቅም ነበረ። ስለ እሱ ሁልጊዜ እንደምጨነቅና እንደማስብ እንዴት እንደዚህ ዝም ይለኛል ያ ሁሉ ፍቅር የውሸት ነው ወይ እያልኩ እየተናደድኩ ነበር። እንዴት እንደዚህ ታረጊ አለሽ አያቴ ንገሪኝ። እኔ ላይ እንዴት እንደዚህ ትጨክኛለሽ? ሕሊና የሚባል ነገር የለሽም ወይ አያቴ? ይህን ነገር እንደዚህ ስታረጊ ትንሽ ሕሊና ሻ አይወቅስሽም ወይ አያቴ ንገሪኝ። አያቷም ታለቅሳለች። እኔ ውልሽ ጥለሽኝ እንድትሄጂ አልፈልግም ነበር። ከእኔ ተነጥለሽ እንድትሄጂ በፍጹም አልፈልግም ነበር። ለዛ ነበር የደበኩት እንዳትሄጂብኝ ሰግቼ ነው። እባክሽ እባክሽ ልጄ፣ ይቅርበኝ፣ በቃ ይቅርበኝ ልጄ እባክሽ እያለችም ዶንሽን አቅፋትን ማልቀስ ትጀምራለች። ይቅርበኝ በይ እባክሽ፣ ለፈጣሪ ብልሽ ልጄ ይቅርበኝ በይ እባክሽ እያለችም ታቅፋታለች። በመጨረሻም ዶኑሽ ልቧ የዛለ በእጇ ይዛ የነበረችውን እያንዳንዱን ፖስታ ወደ መሬት ላይም ትጥለዋለች። በሌላ በኩል የሙሽራ ልብሳቸውን አሰፍተው ከጨረሱ በኋላ ካርታልና እንዲሁም ደግሞ ቱርካንም እየተራመዱ እያወሩ በመጨረሻም ወደ ቢሯቸው ይደርሳሉ። የዚህን ጊዜም ጸሐፊዋን በፍጥነት እነሱ ጋር ደርሳ እባካችሁ ድምፃችሁን ዝቅ አርጉ፣ አቶ ሶመር መጥቷል። የዚህን ጊዜ ሁለቱም ይረበሻሉ። በድጋሚ ሶመር መጣ? የት ነው ያለው? የቱርካን ቢሮ ነው ያለው እያለ ካርታልም ይናደዳል። ጸሐፊዋም ትናገራለች፣ አዎ እዛ ነው ያለው። እየተራመደ ሊሄድ ሲል እጁን ያዝ እያደረገች ቱርካን ታስቆመዋለች። ካርታል ካርታል፣ ምንም ችግር የለውም ይህንን ነገር እኔ በራሴው መንገድ እፈታዋለሁ። አንተ መሄድ አይጠበቅብህም። በእርግጠኝነት አሁን የመጣው ከደፍኒ ጋር ያለውን ነገር ለመጨረስ ነው፣ ስለ እሷ ሊጠይቀኝ ነው። ያለውን ነገር ካናገርኩት በኋላ ይሄዳል። አንተ ምንም አታስብ። እየተራመደችም ትሄዳለች። ካርታልም ወደ ቢሮው ገብቶ በሩን ከዘጋ በኋላ ያንን አረጋግጣ ቱርካን እጇ ላይ የታሰረላትን ካርታል ያሰረላትን ቀለበት ታወልቃለች። ቀለበቱንም አውልቃ በመሀል ጣቷ ላይ ታደረገዋለች። ለመረጋጋት እየሞከረች ቱርካን በመጨረሻ ወደ ቢሮዋም ትገባለች። በፈለግከው ሰዓትና በፈለከው ጊዜ እዚህ ቢሮ መምጣት አችልም። ትክክል ነው የተናገርሽው ነገር ግን ዛሬ የመጣሁበት ነገር እጅግ ወሳኝ ነገር ነው። የግዴታ እዚህ ጋር መምጣት ነበረብኝ አንችን ለማግኘት ማውራት አለብን። ይኸውልህ ለአንተ ጠቃሚ የሆነ ነገር ሁሉ ለእኔ ይጠቅማል ማለት አይደለም ሶመር። እኔ እዚህ የተገኘው ስለ እህትሽ ነው። ስለ ዶኑሽ ላናግርሽ ነው። ምንድን ነው የሆነችው እህቴ? እህቴ የምን ሆናለች? ነገረኝ። ምንም አልሆነችም። ደህና ነች። ይኸውልሽ ምን ብዬ መናገር እንዳለብኝ አላውቅም። ተናገር፣ ዝም ብለህ ምንድን ነው የሆነችው? ዶንሽ እህቴ፣ በፊት ለፊት ተናገር። ምንድን ነው የሆነችው? ይኸውልሽ ዶንሽ ታማለች። በቃ እህትሽ ታማሪ። ቱርካን ምንድን ያልከው? ምንድን የታመመችው? ምንድን የሆነችው ዶንሽ? የምን ህመምን የታመመችው? ይኸው ልሽ አያቷ ነበረች የደወለችው። ከዛ በኋላ ከማዬ ጋር ተገናኝተው አውርተዋል። ባለፈ ሳምንት ሆስፒታልም ወስደው ውሃ ታሰበርብረዋት ነበረ። ከዚህ በተጨማሪ ደግሞ ትናንትና ሙሉ ቀን እዛው ነበረች፣ ዶንሽ ጋር ነበረች የእኔ እናት። በመጨረሻም የላብራቶሪ ምርመራ ለዶንሽ ከተደረገላት በኋላ በመጨረሻም ውጤቱ በሽታ አው በሽታ ልክ እንደ እናቷ አይነት በሽታ እንዳለባት አረጋግጠዋል። እናቷ ፈርዴ እንዲያዛት አይነት በሽታ ነው ያዛት ብሎ ሲናገር የምትዝምጭብጠውን ቱርካን ታታለች፣ ለመተንፈስ እየከበድ አዘምትላለች፣ እምቧን መቆጣጠር አግጧት ቱርካን በጉንጯ ላይም ይፈሳል። በመጨረሻም ቱርካን ራሷን መቆጣጠር አግጧል። እራሷንም ስታ ልትወርቅ ስትል ቱርካን ቱርካን እያለም ደግፎ ይዛታል። ቱርካን ቱርካን ተደጋጊ በመጨረሻም ይጣራል። ፌጋን ፌጋን እባክሽን ቶሎ በይ ዋንጭልኝ፣ እባክሽ እባክሽ። ቱርካን አንድ ጊዜ አንድ ጊዜ ተቀመጪ። በመጨረሻም በሩን ከፈታ አድርጎ ቱርካን ቱርካን እያለ ካርታልም ወደ ቱርካን ቢሮ መምጣት ይጀምራል። ስቅስቅ እያለ የቱርካን ታለቅሳለች። እህቴ እህቴ፣ ዶንሽ ተረጋጊ እኮ አልኩሽ። ቱርካን ተረጋጊ፣ ምንም አትሆንም፣ ምንም አትሆንም። ለምን እንደዚህ ሆነ? እየተናደደ ይናገራል። ምንድን ያደረካት አንተ? እየተናደደ በመጨረሻ የሶመርም ኮሌታና ኮሌታ ይዞ አንጠልጥሎም፣ ንገረኝ፣ ምንድን ያደረካት? ምን ብታረጋት ነው እንደዚህ ስቅስቅ ብላ ምታለቅ ሰው? ምንድን ያደረካት? ተናገር ብያለሁ! እጁንም እየመነጨቀ ሶመርም ይናገራል፣ ልቀቀኝ ልቀቂ ካርታ፣ ልቀቂ ብያለሁ። ምን እያደረግክን ያለው ምን ለመሆን እያሰብክን ያለው? ቱርካንም ትነሳለች። ካርታል፣ ሶመር ምር ምን እያደረጋችሁን ያላችሁት? ምን እያልሽን ያለሹ ቱርካን? እሱም አይደለ እንዲ እንደዚህ ያደረግሽ ምንድን ያደረግ አተናገር። ሶመር፣ ምን የሚያደረገው ነገር የለም። ስለ ቤተሰቤ አስፈላጊ የሆነ መረጃ ነግሮ ነው። ስለ ቤተሰቢን የተናገሩ? ምን እያልሽን ያለሹ ቱርካን? የምን አይነት ዜና ምንድን እሱ የተናገረው? እህቴ ነች እህቴ፣ ደሆንሽ እህቴ፣ ታማብኛለች እያለችም ታለቅሳለች። ታማለች ያልሹ? ምንድን የሆነችው እህትሽ? ምንድን የሆነችው እያለ ካርታል የሚጠይቃታል። ልክ እንደናቷ በቃ ልክ እንደናቷ አይነት መምኒ ይታመመችው እህቴን ላጣት ነው። እህቴን ላጣት ነው። እህቴ ዶኖች ከህፃንነቷ ጀምሮ ያማት ነበረ። አባዬና ማዬ ይዘዋት ወደ ሆስፒታል ብዙ ጊዜ ይመላለሱ ነበር። ተስፋ የሚባል ነገር የላትም ነበረ። በጣም ነበር የምታሳዝነው እህቴ። እኔ ግን ሁልጊዜም ቢሆን እህቴ ወደ ሆስፒታል በምትመላለስበት ወቅት ማታ ማታ ደብቄ ጸሎት አደረግላት ነበረ። ትድናለች ብዬ አስቤ ነበር። ነገር ግን ይሄ ነገር ተፈጠረ። በድጋሚ ታመመች። ካርታል ምን ይናገራል? ተረጋጊ ተረጋጊ ቱርካን እየኔ ማረባክሽ፣ ተረጋጊ ቁጭ በይ፣ ቁጭ በይ፣ እስኪ ተረጋጊ እያለ እያለ ደግፍ እያደረገ ሲያስቀምጣት እየተመለከተ ሶመር የሚ ይቆሳጠራል የዛን ጊዜ ህፃን ነበርኩ፣ ሁላችን ህፃን ነበርን። ለእቴ ለዶኑሽ ምንም ነገር ማድረግ አልቻልኩም ነበረ። አቀፍ እያደረገም ካርታል የቱርካንን ትከሻ ሲዳብስ፣ ሶመርም የካርታልን ሁኔታ እየተመለከተ እጁንም እያየ ይሰለሰላል። በመጨረሻም አባዬና ማዬ ዶኑሽን በእግሯ ተራምዳ እንድትሄድ አድርገዋት ነበረ። ነገር ግን ምን ያደርጋል አሁን ያህመን በድጋሚ ተነሳባት እህቴ ዶኑሽ። ሶመር የበለጠ እንዲናደድ ቀና እያለ ካርታልም ይመለከተዋል። ሶመር ባይተዋራ ሆኖ ካርታል ቱርካንን ሲደግፋት እየተመለከተ ዝም ብሎ ቆመዋል ይሆናል ጸሐፊዋም በብርጭቆ ውሃ ይዛ ከመጣች በኋላ ፈጠን እያለ ሶመር የብርጭቆን ውሃ ይቀበላታል። ወደ ቱርካን ጋርም ቀረብ እያለ ጸጉሯን ዳበስ እያደረገ ቱርካን እባክሽ ተረጋጊ፣ ውሃ ምቶልሻል፣ ጎንጨት በይ እያለ ሲጠጋትም ከተቀመጠበት ካርታል እየተናደደ ይነሳል። ጀርባውንም ይሰጣቸዋል። ትንሽ ጠጭ፣ ትንሽ ጠጭ። በድጋሚ ሶመር ፀጉሯን እንዳበስ እያረገ ይናገራል። አሁን እንዴት ነሽ? አሁን ደህና ነሽ አይደለ? ቱርካን ተረጋጋሽ፣ አይዞሽ፣ አይዞሽ እያለ በሁለቱም እጁ ጸጉሯን ያዝ እያደረገ ይመለከታታል። ሶመርና ቱርካን ይቀራረባሉ። እዛው በቁምበት ማርታን ይብሰለሰላል። ይሁልሽ እኔ ከጎንሽ ነኝ ያለሁት ተረጋጊ፣ አንቺ መረጋጋን ያለብሽ፣ ሁሉም ነገር ይስተካከላል፣ እባክሽ ተረጋጊ ቱርካን፣ እንደዚህ አትሆኝ እያለ ሶመር የቱርካንን እጅ ያዝ ሲያደርግ ካርታል እየተናደደ እጁንም በቦክስ ምልክት ይጨብጣል። ይሁልሽ ምን መሰለሽ ቱርካን፣ አሁን ተነሺ ፊትሽን ታጠቢ ራስሽን አረጋጊ፣ እህትሽ ወዳለችበት ዶንሽ ወዳለችበት መሄድ ይኖርብናል። ከዛ በኋላ ለእህትሽን ነግራታለን፣ ሁሉም ነገር እናስረዳታለን፣ እናረጋጋታለን። እህትሽ እህትሽ እንክብካቤ ትፈልጋለች ከዛ ይዘናት እንመጣለን። እዚህ ይዘናት እንመጣለን እህትሽ እየተባባሉ ይስማማሉ። አሁንም ቢሆን ካርታል ቆሞ እየተመለከተ ይብሰለሰላል። እጇን እንደያዛት ሶመርም ይነሳል። ቱርካንና ሶመር አብሮ ይቆማሉ። እጇን እንደያዘ ሶመር ቀና ብሎ ካርታልንም ከተመለከተ በኋላ ቱርካንን እያያዛት ወደ ውጭ መውጣት ይጀምራል። ሶመርና ቱርካን ተያይዘው ይወጣሉ። ከኋላ ሆኖ እየተመሰለሰለ ጥርሱንም ነክሶ ካርታል ይናደዳል። ወደ ውጭም እንደወጡ ሶመር ጋር ስልክ ይደወላል። እየሰማው ነው ማየ እየሰማውሽ ነው ቱርካንም ትናገራለች። ሶመር ቦርሳዬን ይዤ መጣው ልክ ነው እማዬ፣ ከቱርካን ጋር ነው ያለሁት። በፍጥነት እንወጣለን እንሄዳለን፣ እዛው እንገናኛለን። መልካም። ወደ ቢሮም ከተመለሰች በኋላ ቱርካን ከካርታል ጋር ይገናኛሉ። ቦርሷንም ልታነሳ ስትል እጇንም ጥርቅም አድርጎ ካርታል ይዘዋል። ቱርካን፣ ይኸውልሽ እኔ ወስድሻለሁ ወደ እህትሽ ጋር እኔ ወስድሻለሁ። በሩም ክፍት ነበረ። ቱርካንም ዞር ብላ ስትመለከት ከእናቱ ጋር እያወራ ሶመር ከውጪ ነበረ። ጀርባውንም ሰጥቷቸዋል። ቱርካንም እሱን ትመለከታለች። ሶመር እያወራ ነው። እንደዛማ መሆን የለበትም አቶ ሳዲክ። ምንድን ነው የሆነው? ታዲያ አሁን ያለበት ሁኔታ ምን ይመስላል ማይ? በእርግጠኝነት ልቡ ተሰብሯል። የሚያደርገውን ነገር አቷል አደለም እማይ? እንዴ ነው ግን አሁን ምን ብዬ ልጅ። በቃ እራሱን መቆጣጠር አልቻለም፣ እንደ እብደት እያደረገው። ቱርካንስ እንዴት ሆናለች ሶመር? ምንም አትልም፣ ለጊዜው ተረጋግታለች ማይ። ወደ አባቷ ጋር እንድትደውል እነግራታለሁ። በጣም ጥሩ ነገር ነው ያደረገው ሶመር። ለማረጋጋት ሞክር፣ እንገናኛለን። እሽ ማይ። ስልኩ ከተዘጋ በኋላ ሶመር ዞር ሊል ሲል ቱርካንም በጣም እየደነገጠች የካርታልን እጅ ትለቀዋለች ሁለቱም ቆመው ሶመርም ይመለከታቸዋል። የቱርካን መደንገጥ እየተመለከተ ካርታል በረጅሙ ይተነፍሳል። ወደ ውስጥም ገብቶ ሶመርም ይናገራል። ቱርካን ተዘጋጅተሻል አይደለ? እንሂድ በቃ ውለትሽ ጋር እንሂድ። በፍጥነት አንድ ጊዜ ሶመርን፣ አንድ ጊዜ ካርታልን ትመለከታለች። ወደ ሶመር ጋር ቀረብ እያለችም ትናገራለች ምን መሰለ ሶመር፣ በእውነት ይህንን ትልቅ የሆነ መረጃ አስፈላጊ የሆነ መረጃ መተ ስለ ነገርከኝ በጣም አመሰግናለሁ። ነገር ግን ወደ እህቴ ጋር መሄድ የምፈልገው ብቻይን ነው፣ እኔው ራሴ እሄዳለሁ። ቱርካን እስከ መቼ ድረስ ብቻሽ እንደዚህ ትሆኛለሽ እንዴ? ትልቅ ከተማ እኮ ነው፣ የገጠር ከተማ። ያን ሁሉ መንገድ አቋርጠሽ ብቻሽ እንዴት ትሄጃለሽ? ለዛውም ደግሞ በዚህ ሁኔታ ውስጥ ሆነሽ ተረብሽሽ። ከጎንሽ ልሁን፣ አብሬሽ ል ካርታልን ዞር ብላ ስትመለከት፣ ሶመርም ዞር እያለ ካርታልን ይመለከታል። ቱርካን ትጨነቃለች። አያስፈልግም ሶመር፣ አንተ አታስብ አትጨነቅ። እኔ ራሴ ማድረግ ያለብኝን ነገር ወስናለሁ። ስለ እኔ አታስብ ሶመር። የዚህን ጊዜ ካርታልም ደስ ይለዋል። ዞር እያለም ሶመርም ይመለከተዋል። እንደዛ ካልሽ ምን ይደረጋል። በጣም ጥሩ በቃ ቱርካን፣ በነገራችን ላይ ከመሄድ በፊት ቱርካን፣ አባትሽ ስልክ እየደወለልሽ ነበረ፣ ስልክ አላነሳሽለትም። ስለዚህ እንዳይጨነቅ ደውይለት ብሎ ተናግሮ ሶመር ካርታልንና እንዲሁም ደግሞ ቱርካንን ካያቸው በኋላ በመጨረሻም ጥሏቸው ይሄዳል። ወደ ውጭ ወጡ መር እየተራመደ ቱርካን እያለቀሰች በነበረበት ሰዓት ቢሮ ውስጥ ካርታል እንዴት እያደረገ ቱርካንን እያቀ እንደነበረ እንዴት እያረጋት እንደነበረ ያስታውሳል፣ ቢሮ ውስጥ የተፈጠረውን በሙሉ በመጨረሻም ሶመር ጥርጣሬ ውስጥ ይገባል። ውድና የተከበራችሁ የቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍጎጆ ድራማን መከታተል ይችላሉ። የመጨረሻውን ክፍል ማየት የምፈልጉ ኮሜንት ላይ ቪዲዮ ስለተለቀቀ ማየት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ላችሁ።